የሚቀጥለው በጀት ዓመት የርብርብ ማዕከላችን የቤት ግንባታ ነው። በርካታ የቤት ግንባታ ፕሮጀክቶች ያስጀምረናል። ካዛንቺስ ላይ ብቻ ወደ ሀያ ሺህ የሚጠጋ ቤት አስጀምረናል። መከታተል፣ ማጠናቀቅ እንዲቻል የእኛን ልክ ኮሪደርን የመራንበት የስራ አግባብ ምሪት ይፈልጋል። ሁለተኛው የውሃ አቅርቦት ላይ ትኩረት እናደርጋለን። ውሃ ላይም የተጀመሩ ትልልቅ ፕሮጀክቶች አሉ። በፍሳሽም፣ በመጠጥ ውሃ ህዝብን ማወያየት፣ መረጃ መስጠት፣ በፕሮጀክቶቻችን ውስጥ ማሳተፍ፣ ማስጎብኘት፣ እኛ ዝርዝር መረጃዎችን ይዘን የሚጠየቁ ጥያቄዎች ካሉ ምላሽ መስጠት ቀጣይ ስራዎቻችን ይሆናሉ። ዘጠነኛ የኮሚኒኬሽን እና የሚዲያ ስራ ነው። እስካሁን ድረስ ያገኘነው ውጤት እጅግ በጣም አበረታች ነው። አበረታችነቱ ለበለጠ ውጤት ሊያነሳሳን ሊያስታጥቀን እና ልንሰራ የሚያስችለን እንዲሆን ያስፈልጋልና ዝግጁ ሆናችሁ በዘጠነኛው ወር ግምገማ መነሻነት አመቱ መጨረሻ ላይ መቶ ፐርሰንት ፈጽማችሁ ተሸላሚ ለመሆን ያብቃችሁ።